ነው እንዴት? ማለት ምንድን ነው? ምገ ምን መንፈስ ነው መተት ስናመን ነው ከገባ ሰባት ዓመት። ምን አገው ነው የተባልከው? ግደለው ግደለው፣ ንብረቱን ውሰድ፣ ያለውን ነገር ወስደው ግደለው። ምን አደረገ ምን አደረገ ምን አጠፋ? ምንም ሲወጣ አይወዱም ከቤት በቃ ቤት ስራም ሲወጣ ምንም ሲወጣ ቅናት የሚለው ነገር መሰለ። ያስቀናችኋል ሲወጣ ሲራመድ? አዎ ያበሳጫችኋል? አዎ ምን ነበር የሚሰራው? የግል ስራ ነበር የሚሰራው። ስራ በስራውን የቀናችሁት በትዳሩ ነው? በኑሮ ነው? በምንድን ነው? በኑሮው ነው? በኑሮው ያለውን ይሸጠው በሉ፣ ወሰዱ፣ ሁሉን ነገር ጨረሱ። ሀብታም ነበር፣ ሀብታም የሚባል ባይሆንም የራሱ የሆነ ቤት ነበረው፣ የራሱ የሆነ ስራ ነበረው። እሱ ተቀማ በአጠቃላይ ስራውን ያስቀመጥከው ቤት? አዎ። ሰባት ዓመት ሙሉ? አዎ። አሁን አይሰራም? አዎ። ምንም ስራ የለውም። ቤተሰቡስ አሉ እኛው ትዝ እኮ ከሥራ እንዴት ይተዳደራል ማለት ነው? ያው ቤተሰብ ያስተዳድረዋል። ስራ የለውም የሚውለው ያስተዳድረዋል ቤተሰብ። አያሳዝናችሁ ስራ አይደለም እንዴ ማሰር ነው ስራችሁ። አዎ ስለዚህ አስራ አስቀመጥከው? አዎ ስንት ስራ እኮ መስራት ይችል ነበር። እስካሁን ሰባት ዓመት ቢሰራት ስንት ነገር ያገኝ ነበር። ያን ሁሉን ያሳጣችሁት 50 ምን ሙሉ ሰርቶ ምን ታገኛው ስለዚህ እሱን ለኛ ስለፈለገው ወደው ስለሰጡ ወሰር ነው። እኛ ጋር ደግሞ ከመጡ ስራም እንዳይሰሩ ቤተ ክርስቲያን እንዳይሄዱ ይሄ የእኛ የኛ ስራ ማጨናቀፍ በስንት ብር ነው የተመተትከው የዛሬ 7 አመት የዛሬ 7 አመት አዎ ምን አለበት ረዳት አትሰጡትም የ60 ሺህ ብር እንግዲህ እኛም መርጠው ሰጡን ተቀበሉ አሁን ቆላልፈ አስቀመጥከው? አዎ እንዴት ነው የሚሄዱ እስኪ አሳየኝ ሲሄድ ቆልፈ 7 አመት እንዴት ሲሄድ እስኪ አሳየኝ እስኪ አሳየኝ እስኪ በከዘራ እየተራመደ አሳየኝ እስኪ እንዲህ እምትወስደው አው አንዳንዴ እንደዚህ ወስደዋለሁ በቃ ይረዋለሁ ወገቡና እጁን በተለይ እንዳይናገር አፉን ይዘዋለሁ አሁን አፉ ብዙም አይሰራም ውስጡ ነው በምግብ ነው የገባው በመጠጥ በልብስ በልብስ በምን ልብስ የተደገም እኮ ነው የምልህ በፓንቱ አመጡ ሰጡን አደረግነው ፈልገው እኮ ነው የሰጡን አይ አዲስ ፓንት ነበረ አይባሉ ያመጡታል አይ አዲስ ፓንት ነው የተሰጠው ወይስ ያለው ነው ሄዶ የተደገምበት ያለው ያለው አዎ ወዙ ይነካው ወዙ ይነካው። አዎ፣ አንተ ስታረግ ላብ አለ። በላብ አዎ። የላብ ድግምት ማለት ከውስጣችን የሚመነጭ የኛ ማንነት ማለት ነው። ላብ ማለት ሀም ብዙዎቻችን ላባችን ሲመጣ ላባችንን በሶፍት እንጠርግና፣ ወይም በማህረብ ጠርገን ያገኝንበት እንጥላለን። ያን ወስዶ ይደግሙብናል። ልብስም ስናሰጣ ካሰጣን በኋላ እሱን ወስደው ቆርጠው ያስደግሙብናል። ምክንያቱም የሚፈልጉት ላባችንን ነው። ላብ ማለት ድካም ማለት ነው። የህይወታችንን የድካማችን ነገር ሁሉ በረከታችንን፣ ጤናችንን በሙሉ ነው የሚወስዱት። ያን ነው የሚያስደግሙበት። በልብስ የሚደገብ ደግሞ ድግምት በጣም መጥፎ ነው። በልብስ የሚገባ መንፈስ በጣም ብዙ ነው። ተው ድግምቱን ተውትና አዲስ ልብስ ስንገዛ የፈለገ አዲስ ቢሆንም አጥበን ከዛ በስማ ወልድ፣ መንፈስ ቅዱስ አሃዱ አምላክ ብረን ነው መልበስ ያለብን። ምክንያቱም በልብስ ውስጥ የሚመጡ ብዙ መናፍስት አሉ። የሰው ምንለብስ ከሆነ የዛ ሰው መንፈስ በቀጥታ ልብሱ ላይ ያርፍና ይገባል። ምን ማለት እንደሆነ እንገራችሁ። ለምሳሌ መጽሐፍ ቅዱስ ላይ እንደምናውቀው ቅዱስ ጴጥሮስ ጥላው ድውያንን ይፈውስ ነበረ። ቅዱስ ጳውሎስ ደግሞ የልብሱ ዘርፍ ጨርቅ ድውያን ይፈውስ ነበር አጋንንትን ያወጣ ነበር እንዴት ጨርቅ አጋንንትን ትን ያወጣል ቅዱስ ጳውሎስ ያለው እዚህ ነው ባለበት ቦታ ይመጡና ልብሱን እየቆረጡት የልብሱን መጎናፀፊያ እየቀደዱ ይሄዱና በሽተኛ ጋር ያስቀምጡ ነበር ምክንያቱም ቅዱስ ጳውሎስ በየቦታው ይሄደ መፈወስ አይችልም ስለዚህ ምን ያደርጉ ነበር እምነት ስላላቸው በዛን ጊዜ የነበሩ ክርስቲያኖች ልብሱን እየቆረጡ እየወሰዱ ዛሬ በሽተኛው ጌ ሲያውቅ በሽተኛ ይፈወሳል ምን ማለት ነው ቅዱስ ጳውሎስ ያለው መንፈስ ቅዱስ ውስጡ ያለው ነፍሱ ያለው መንፈስ ቅዱስ የመንፈስ ቅዱሱ ሃይ የመንፈሱ ሀይ ለስጋው የስጋው ሀይ ለልብሱ ተርፎ ነበር ማለት ነው በረከቱ ለልብሱ ተርፎ ነበር የፈውሱ በረከትና የፈውሱ ጸጋ በቅዱስ ጳውሎስ ልብስ ላይ ሁሉ ነበር ማለት ነው መንፈስ ቅዱስ የቅዱሳንን ውስጣቸውን ብቻ ሳይሆን ዙሪያቸውን ነው የሚጠብቀው። እነሱን ብቻ ሳይሆን በዙሪያቸው ያለውን ነገር ነው የሚባርከው። ስለዚህ ልብሳቸውም ድውያን ይፈውስ ነበረ። መንፈስ ቅዱስ በልብሳቸውም ሆኖ ድውያንን ይፈውስ ነበረ። በጥላቸው ድውያን ይፈውሱ ነበረ። በልብስ የሚመጡ መናፍስት አሉ ማለት አያችሁ። አንድ ለምሳሌ አንድ ባለዛር ወይም ጠንቋይ የለበሰውን ጃኬት እናንተ ብትለብሱት፣ ጠንቋይ ጋር ያለ መንፈስ ጃኬቱ ጋር ያለ ስላለ መንፈሱ በቀጥታ እናንተ ጋር ይገባል። አሁን ከውጭ የሚመጣ አሕዛብ ከአሕዛብ ነው የሚመጣው፣ ልብሱም ንብረቱ ከአሕዛብ ነው የሚመጣው። እኛ ክርስቲያኖች ነን። ያንን ስንጠቀም ምንም ሳንባርክ ነው ምንጠቀም ከሆነ ያ የአሕዛብ መንፈስ ይገባል ማለት ነው። አሁን በጣም ደግሞ የሚጎዱስ እህቶቻችን ናቸው። ዊጉን ታረጋላችሁ፣ ዊግ ሂውማኑ ዊጉን የፈረሱ ምንም ታረጋላችሁ፣ በጣም በሚያሳዝኑ ሁኔታ እነሱ የተቆረጡት ለጣዖት መንፈስ ነው። የጣዖቱ መንፈስ እናንተ እያደረጋችሁት ነው። እላያችሁ እንዲሸከም፣ አይምሯችሁ እንዲሸከም እያደረጋችሁት ነው። እላያችሁ የጣዖቱ መንፈስ እያስገባችሁ ነው ማለት ነው። በምናደርጋቸው እያንዳንዱ ነገር መናፍስት ይገባሉ። እንዳይገቡ መከላከል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቃ በእግዚአብሔር ስም ማድረግ ያንን። ከዚህም ቀደም ብዙ ጊዜ ነግሬያችኋለሁ። ስታሰጡ ደግሞ ተጠንቅቃችሁ ልብሳችሁን ስታሰጡ ተጠንቀቃችሁ ቤታችሁ አስጡ። ፀሐይ የሚነካው ደግሞ ከሆነ ቆጥራችሁ አስጡ። ቆጥራችሁ አስጡና ግብሳችሁን ስትወስዱም ወይም ወደ ቤታችሁ ስታስገቡም የቆጠራችሁትን ያህል ነው ማስገባት ያለባችሁ። አለመቀደዱን ይዩ። ከተቀደደ አሁንም በስመ አብ ወወልድ ለመንፈስ ቅዱስ አሐዱ አምላክ አሜን። በዚህ የምትላክ በዚህ ልብስ በቅዳጁ የምትደገም ድግምት በጌታችን በኢየሱስ ክርስቶስም በቅድስ ሥላሴ ስም ድግምት የፈረሰ ሲሆን ትሩትኛ ያን ልብስ ታቃጥሩታላችሁ። ከዛ ይመጣ። የውስጥ ልብሳችሁን በፍጹም ውጭ እንዳታሰጡ፣ በተለይ ለምን? ከላይ ልብስ የበለጠ የውስጥ ልብስ ነው፣ ላብ የሚነካው። አሁን ካልሲው ሲቆሽሽ አንዱ በቃ ዝም ብሎ በየመንገዱ ካልሲ ሲሆን የሚጥላል ይከታተላል ጠላት ይከታተላል፣ ምቀኛ ይከታተላል። እያንዳንዳችን ነገር የሚከታተሉ ዲያብሎስ በብዙ ሁኔታ ነው እኛን ለማጥቃት የሚፈልገው። እኛ በተቻለ መጠን ራሳችን መጠበቅ ነው ያለብን። ስለዚህ የምናደርገውን ነገር ሽቶም ስትገዙ ሽቶ መባረክ፣ ስንበላም መባረክ፣ ሁሉ ነገር መባረክ። በሽቶም የሚመጣ መንፈስ አለ። የማንባረከው ነገር ላይ መናፍስ ያጠቁናል። በምግብም መባረክ፣ በምግብም ይገባል። በሽታ የሚሆንብን እሱ ነዋ። ስለዚህ በጣም መጠንቀቅ ያስፈልጋል። ከተወሰደ ምንና መቀጥቀጥ ነው። መቀጥቀጥ ዋናው ምንድን ነው? የመጣው መንፈስ በመቁጠራ እየቀጠቀጡ ማሰር፣ ማዳከም ያስፈልጋል። መንፈሱ የማታዳክሙ ከሆነ ያዳክማቸዋል በልዩ ልዩ ሁኔታ። እሺ፣ ሰባት ዓመት አሰቁ፣ ምን ተጠቀማችሁ? እሱ በመታሰሩ ጥቅማችንማ እሱ ስራ ሰቶ እንዳይቀመጥ ጋር እንዳያም እንዳይጠይቅ፣ ቤተክርስቲያን እንዳይሄድ፣ ጸበል እንዳይጠመቅ ነው ያሰር ነው እሱ ግን ይሄዳል። ይጸልያል ቤቱ ላይ አዎ። እግዚአብሔር ማረኝ ይላል። አዎ ይዋጋቻል መተት መሆኑን አውቋ ይቀጠቅጣል። አዎ ግን እስከ ዛሬ የተቀጠቃችሁም አይመስልም እ እንግዲህ እሱ በሱ ህይወት ላይ ተስፋ አልቆረጣችሁ ማለት ነው። ተስፋ የሚያስቆርጥም መሆን እኮ በቃ አሁን ከዚህ ወዳ የሰው ምን ይሰራል ብለህ ታስባለህ? ከዚህ ውጭ ወጥቶ ምን ያደርጋል? እንዴት በቃ ደከመ፣ አድክመነዋል እግሯ ይንቀሳቀስ አፏ ይናገር ጀርባዋ ይንቀሳቀስ እጁ ሁለቱም ይንቀጠቀጣል ግራና ቅኝ ህመም ነው ስለዚህ የምንፈልገው ማስተኛት ማስተኛትና ነው ነው አስተኛ ነው በቃ ደረጃ ሲወጣ እንዴት ነበር የሚወጣው አሁን ካሳየው በባሰ ነው የሚወጣው በባሰ ነው የሚወጣው አሁን ካሳየኝ ከዚህ በላይ ሰው ይዞት ተሸክሞት አይ እጅና እጁን ይዞ ያወጡታል ያወጡታል አዎ መውጣት የለም አዎ እሱ ግን ሁሌ ጸበል ስለሚሄድ ከጸበል በሚቀርቱ ስለማያውቅ አሁን ደህና ነው። እየተወሙ እየለቀቀው ደህና ያዳል። መድሃኒት ይወስዳል። የምን መድሃኒት? በሆስፒታልማ ነርቭ ነን ብለን ተቀብለናል። ነግብ ብላችሁ? አዎ እያንቀጠቀጥክ ማድረግ አዎ። እንዴት መንፈስ መሆኑ እያወቀ እንዴት ሆስፒታል ነግብ ነው ብሎት እንዴት ኪኒ ይወስዳል? የትኛው በሽታ ነው? የእግዚአብሔር በሽታ የምታውቀው አለ? የእግዚአብሔር በሽታ የመጣብኝ የምታውቀው አለ? አይ የለም። አይ አደገ። እሱ የመንፈስ በሽታ መሆኑ ያውቃል ሰውዬው አደገ በምን ያውቃል ጸበል ሲሄድ ሲጠመቅ እዛ ሲያስቸግር ነው እንጂ የሚያውቀው? እሱ የሚፈልገውን እያደረገ ከተቀመጠ ምንም አያውቀው ስለዚህ መድሃኒቱም ተስማምቷቸዋል አዎ በሱ ውስጥ ድብቅ ተላላት አሁን እዚህ ፊታቸው አንድ ሰባ ራኪ መድሃኒት አለች እሱም ቢወስድ ከአስር ደቂቃ በኋላ ኖርማል ሰው ይሆናል እንዴት ኖርማል ማለት ይራመዳል እንደ ልቡ ይሄዳል ለምን እኛ የምንፈልገውን አግኝተናል አሃ ግብራችሁ ኪኒ ነው ማለት ነው ለጊዜው እሱ ዋናው አላማችሁ መግደል ነበር አዎ ከጓደኞቹ በታች ማድረግ አሁን ሰባት ዓመት ውስጥ ቁጭ ብላችሁ ስታሰቃዩት ስታሳምሙት አይሰለቻችሁ? ምን ይሰራ ስራ አይደለም። መንፈስ አይሰረችውም፣ እኛን ለማሰቃየት አይሰረችውም። እኛ ግን ለመጸል ይሰረችናል፣ ለመስገድ ይሰረችናል፣ ወንጌል ለመስማት ይሰረችናል። በቃ ባለቀ ቶሎ ቶሎ ጨርስ ወንጌሉን ለጸሎት በቃ ቶሎ ጸልየን እንዶ በጨረስን። ውዳሴ ማርያሙ መቼ ባለቀ፣ መልካው መቼ ባለቀ፣ ሰይፈ ሥላሴው መቼ ባለቀ፣ ዳዊቱ መቼ ባለቀ ነው የምንለው። በጣም ስልቾች ነን። የመንፈሳዊ እንደው ይሄው እስከ ዛሬ ጸልዬ ጸልዬ ለምንድን ነው እግዚአብሔር ማት መልሰኝ እንላለን። አንድ ሰሞን ጎበዝ ጸሎተኛ ነውና እቺ በጾም በጾም ሲመጣ ጎበዝ ጸሎተኞች ነን። በዛው ስንጾም አገን ጸልያን እየጸለይኩ እንዴት አትበታኝ። ይሄ የመሰርቸት ውጤት ነው፣ መርስ ያለመጠበቅ ትግስት ያለማድረግ ውጤት ነው። ጸሎት እድሜ ልክ መሆኑን አለማወቅ ለመቀጥቀጥ እንሰረቻለን። ቀጠቀጥኩ ግን አልወጣለኝ እንላለን። ስርቹ እንደሆንን ስለሚያቅ መንፈስ አይወጣም። የማንሰረች ከሆነ ግን ትጉዎች ከሆነን ትጉ ሰራተኛ ውጤታማ ይሆናል። ትጉ ክርስቲያን መንግሥተ ሰማያትን ይወርሳል። ትጉ ክርስቲያን ይጸልያል። ትጉ ክርስቲያን በእግዚአብሔር ይባረካል። ትጉ መሆን ያስፈልጋል። ዲያቢሎስ ከእድሜ ልክ አይለቀን ሚዋጋ የአንድ ሰሞን ውጊያ እንዳይመስላችሁ መቁጠር፣ መንቀጥቀጥ፣ መጸለይ፣ መስገድ ሁልጊዜም ነው። እድሜ ልክ ነው። መጋደል ነው ከዲያብሎስ ጋር በዚህ ምድር እስካለን ድረስ። አለመሰልቸት አለመታከት ነው። ምን ሰረች ከሆነ ምንም ዋጋ የለውም። ማቆም ያለብን ስርቾች ከሆነ ገና ክርስትና አልገባንማ። ክርስትና እኮ ከሞት ድረስ የምንኖረው ህይወት እንጂ አንድ ሰሞን ሲመቸን ሲደላን ጾም ሲሆን ንግስ ሲኖር የምናስታውሰው ህይወት አይደገም። ህይወት ነው በየቀኑ የምንኖረው ህይወት ነው ክርስትና። ስልሳ ሺህ ብር አስደግመ በየአመቱ ታሳድሳላችሁ። በየዓመቱ በየአመቱ ስንት ከፍላላችሁ? አስራ አምስት አስራ አምስት ሺህ ብር አላችሁ እንዲ እንዲገ መክፈል ወይስ ያላችሁ ነው የምትሰጡት? ያላቸውን ያመጣሉ፣ ይሰራሉ በጠንቋ ደብተራው ሰው ገንዘብ አሉ። በቤተ ክርስቲያን ይገም አስራት ገንዘብ የለንም። አስራት ስጡ እጃችን ይንቀጠቀጣል። እንዲህ ብሎ ነው የምንሰጠው። ተለምኖ ታቦት ቆሞ እባካቹ ተብሮ በታቦቱ ተለምነን የምንሰጠው አስራት እንኳ ለመስጠት በቃ ስንሰጥ እልል በሉልኝ ገድል ጻፉልኝ ብረን ነው። ግን ሌላ ነገር ከጠንቋ ደብ ተማ ያለንን ዝርግፍ፣ የቤታችን ዝርግፍ፣ ወርቃችንን ዝርግፍ፣ ገንዘባችን ራሳችን የምንሰጠው አለ። ከመንፈሱ ነፍሳችን ሰጥተን ነው ከዛ የምንዋለው እኮ ከመንፈሱ ጋር። ያሳዝናል። ሰው ለመጉዳት አሁን ይህ ሰው ምን አለበት ቢሰራ? ሰባት ዓመት ው ቆሟል። ግን ሰባት ዓመት ቢሰራ የት ይደርስ ነበር? እንዲ ነው በቃ ህልም የሚያጨናግፉት እንዲህ ነው። ያልገባን ነገር ብዙ ህልማችን እንደተጨናገፈ ገና አልተረዳ ነው ገና አልገባን ቅል ይመስለናል በሱ ህይወት ውስጥ ብዙ ራሳችን ማየት አለብን እሱ እጅ ሁኔታ ያሰረው ግማሾቻችን ራሳችን አይምሯችን ታስሯል ግማሾቻችን እድላችን ታስሯል ግማሾቻችን ጸጋችን ታስሯል እየተጎተትን ያለን በምን በድግምት በሟርት በመተት ለዚህ ነው ንቁ ጸልዩ ስገዱ ቀጥቅጡ ምንለው እሺ በቅዱስ ስላሴ ስም በቅዱስ ስላሴ ከዛ ጀምሩ ከዛ ጀምሩ ፈተና ፈተና ይከብዳን መፍታት ስራ ስራ እኮ የለህም ማለት ነው የለህም ስራ ማለት ነው። ታዲያ ስራ የለም ማለት ነው። ስራ የለም ከዚህ በኋላ ታዲያ። በራሳችን ፍቃድ እንነቃለን። በራሳችን ፍቃድ ታዲያ ስራችንን እንደዛ ከሆነ ሁሌ እንድትኖር ነው የምትፈልገው? አዎ ባይመጣ ቤተክርስቲያን ባይሄድ ጸበል ባይሄድ ደስ ይለኛል። ደስ ይላል። አዎ ዝም ብሎ ቢቀመጥ ዝም ሊሄድ ያሰበበትን ቀን አበላሽ፣ አበላሽ። አሁን በቃ ተባልክ። እስከዛሬ ሰራ ሰባት ዓመት ሰራ፣ በቃ አሁን። ስላሴ እዚህ መታል። ስላሴ በቃ በቃ። ስልጣኑ እኮ የስላሴ ነው። የአንተ ጊዜው አብቅቷል። ሰውዬው መፈታት አለበት። በሰላም መኖር አለበት። በቅድስ ስላሴ ስም፣ በቅድስ ስላሴ ስም ፈትቻለሁ፣ ፈትቻለሁ።

እንደዚህ ስገድ ስገድ እንዲቆምና ስገድ ስገድ ስገድ ስገድ ተወልባለሁ ለአብ እሰግዳለሁ ለወልድ ፈትቻለሁ። ድግምቴ ፈርሷል። በቅድስት ስላሴ ስም በኢየሱስ ክርስቶስ ስም ህይወቱን ነቀናል። ህይወቱን ነቀናል። እግሩን ፈተናል። ዘመኑን ፈተናል። ጉልበቱን ፈተናል። በል ጉልበቱን ፈተናል። ደስ ያለው እስኪ፣ ኧረ ማርያምን ደስ ያለው ጣላት፣ ወደቀ። ሽባ ወደቀ። ሟርት ወደቀ። ድግምት ወደቀ። እግዚአብሔር ይመስገን። ሥላሴ ይመስገን። ደስ ብላችኋል። እግዚአብሔር ይፍታችሁ። እግዚአብሔር ይፍታችሁ። ኢትዮጵያን ይፍታ። እግዚአብሔር ቤተ ክርስቲያን ይፍታ። ህይወታችን ይፍታ። ሟርት ይደምሰስ። መተት ይደምሰስ። ይሁዳ ይደምሰስ። አይነ ጥላ ይደምሰስ። ዛር ይደምሰስ። የመናፍቅ መንፈስ ይደምሰስ። የአዛን መንፈስ ይደምሰስ። እግዚአብሔር ይመስገን። ተንበከክ። በቅዱስ ሥላሴ ስም በጌታችን በጌታችን በኢየሱስ በኢየሱስ ክርስቶስ ሁላችንም

ማ ጉጉንጉ ንጉሱን እንደ ባህሪ አድርጎ ሰባት አመት አኑሮት እግዚአብሔር ዛሬ አነገሰው ሊባኖስ ስንት አመት ታመመት ተነሽ? ሰባት አመት ታመመ። በቃ እናቴ ጋርም ተንገላታ ሲመጣ ተዛንፎ፣ እንደዚህ ትከሻው ሁሉ ተዛንፎ የሚመጣ ታላቂ ታላቂ ታላቁ ወንድሜ እና ከአባቴ ማለት ነው ስሴት እየሆነች እየትናቴ ያኖረችው ገንዘብ ሁሉ በቃ አለቀ። የተካፈለው ገንዘብ ከሚስቱ ጋር ነበረ የተለያየ ያ በቃ ያልሆነ ገንዘብ ነው የተሰጠው። የሰራው ምን ጥሎ ነው የወጣው? በቃ ንብረት ምን የለም፣ ባዶ እጁን ወጣ። በግድ በክርክር ነው የት 240 ሺህ ብር ተቀበለ። እሱም ለህክምና አለቀ። በቃ በየወሩ 5000 ብር መድኃኒት ይገዛል ይገዛል። በቃ በጸበ ሲብስበት፣ ጸበሉ ጋር ሲሄድ እንደዚህ ሲ በቃ አሁን ባዶ እጁን ቀራን። የባዶ ይንቀራው ምን ይሻለኛል አሁን እኮ የምሞትበት መድኃኒት ያሳየኛል ይል በቀኒ ማይ ምሬ አላፋነ ተጨነኩኝም ምን ላድርግ። ዛሬ ነው የመጣችሁት፣ ዛሬ ነው የመጣ ነው የሆነ ሁሌ አስበዋለሁ፣ ግን ልመቻቻለኝ ከዛ በቃ ነገር እንደዚህ አይነት ነገር እንዳታስብ፣ አይዞት እናቴ። እንዴት ኖት? ትንዲ ግጆ ሲታሰብ ምን ይሰማውት ነበር? ምን ይሰማኛል፣ ዘላለም ያየየ ነው አለ ትናቀቱን ለየታቦቱ

አሁን እንዲጠላት ወድቆ እንዲህ ተፈቶ በማየት ምን ተሰማውት? በጣም ደስ ይላልም። ለቅዘይ ወይ ጸሎቶትን እግዚአብሔር ሰምቶ ልጆትን ፈታሎት። ወይ ወድ ቆሞ እግዚአብሔር ልጆትን ፈታሎት። እሰይ እሰይ! በእናቶች ጸሎት ነው እኮ እቺ ሀገርም ትውልዱም እየተጠበቀ ነው። በእናቶች ባባቶች ጸሎት በነሱ በመስኪናን ጸሎት ነው እንጂ ትውልዱማ የጸሎት ህይወት የለው። ወጣቱ አልቋል፣ በሱስ አልቋል፣ ደንዝዟል፣ በድግምቱ ታስሯል፣ አይጸልይም። ከዚህ በኋላ መታሰር የለም። እሺ፣ ማየ እናለኛ አንድ ጊዜ ይሄንን ንካሁን። በቃ መሞት ይህን የምፈልገው አይደለም ትላለ። ተስፋ በእግዚአብሔር አይቆረጥም። በቃ አንዴ ጻርቃኔ ልኔ የተነሳስተን መንገድ ዝግ ነው ሲሉኝ ቀረን እና እንዴ ታዲያ እንዴት እናደር? በቃ መምህር ግርማ ያሉበት ቦታ እስኪ አጠያይቅ አለው። በፊት እኔ እንትን እንዳሉ እዛ እስጢፋኖስ እንዳሉ ነበር የምከታተለውና ያው ከዛ መሀል ላይ ቀረሁኝ። አሁን እሳቸው ያሉበትን ቦታ ጠይቃለሁ፣ ምናምን አልኩት። ና እና ይሄ መድኃኒት ሞትህ በእጅህ ነው ይለኛል፣ ይላል። ሞትህ በእጅህ ነው እና ይሄ መድኃኒት እንኳ እንዴ፣ ብትስድ ጸጥ ትላለህ። በቃ ምንድን ነው ለምን አትገላገልም ይለኛል። ሲል በልችን አርጋ ነው አንብብ ብዙ ነው እንዳይሰለች። ይሄን እያነበብኩ ጸሎት አርግን ይዛረስ እግዚአብሔር እስከፈቀደ ድረስ ቦታውን ከታተልና የሆነ በቃ እግዚአብሔር ፈቀደበት ቦታ ወስዳለሁ ምናም ብዬ የለው ነበር። በእግዚአብሔር ፍቃድ ዛሬ እዚህ ደርሰናል። እንግዲህ የአብርሃም ስላሴ ሁሌ የምነግረው ቅዱስ ሚካኤልን እኔ የምለው ምንድን ነው አባቴ ነው ወንድሜ፣ ብቻ አይደለም ና ጽዋውን ራሱ አቆመውታል። የቅዱስ ሚካኤልን ጽዋ ይጠጣ ነበረ። ለምን በቃ ማን ካልልኛል ነጅ ባዶ የእናንተ ሸክመኛለ እኔ እሱ ችሎ ስራ እስከጀመረ ድረስ የቅዱስ ሚካኤል ጽንትን አስጀምረዋለሁ። ይጠጣል። ቅዱስ ሚካኤል ግን ጨርሶ ይማርልኝና እንደነበረ ያስተካክልልኝ። በቃ እኔ ጽዋውን ይጀምራል። ይጠጣል። ከዛ እከፍላለሁ እኔ ነኝ ከፍላለሁ። እሱ ስራ አግኝቶ እስከቻለ ድረስ እኔ ከፍላለሁ። ቅዱስ ሚካኤል ግን የመጨረሻ ምራት ያርግልኝ ማለት ማንም የለም፣ ራስ ወኔ ተለስ የለም፣ ሁላችን ምሮጠን አዳሪዎች ነን እና ቅዱስ ሚካኤል ይርዳን ማለት ያው ገደው። አዎ አዎ፣ የሞቱን ደብዳቤ ወደ ህይወት ቀይረለት። ይመስገን፣ እግዚአብሔር ይመስገን። ወላዲት አምላክ የተመሰገነች ትሁን። እመቤቴ ሁሌ እለምናታለሁ፣ ሁሌ በጸሎት አስጨንቃታለሁ። ድረሽልኝ እባክሽ፣ ማንም የለንም አንቺ ብቻ ነሽ፣ እኛ ባዶ ነን እያልኩ ነው የምላት እመቤቴ። ክብር ለእሷ ይሁን የአብርሃም ስላሴ የተመሰገነ ይሁን። ዛሬ እዚህ አድርሳኛለች፣ ወንድሜን ሰጥታኛለች። እግዚአብሔር ይመስገን ነው የምልጉስ የሚገርም ነው የእግዚአብሔር ተአምር የሚደንቅ ነው ንጉስ እንዴት ነህ? እግዚአብሔር ይመስገን። ቅዱስ ሚካኤልን ትወደዋለህ? በሚገባ ዛሬው መታለህ። እውነት እውነት ነው፣ ደምስሶላህ ጠላትህ። አዎ እኔም እሱን ነበር የምጠብቀው። ለገብርኤልና ለሚካኤል ልዩ ልዩ እንትናል ስሜት አለኝ። ገብርኤል እና ሁኑ ወደ 18 ዓመት በራሴ ኃላፊ ሆኜ ማህበር አለን። ወደ መቶ ሰላሳ ሰው የዛ ማህበር መሪ ነኝ። ገብርኤል ላይ እያመቱ እንሄዳለን። ገብሬ ሁሉ ቦታ ገዝተናል። ገብሬ ሚካኤል ደግሞ ጽዋ ጠጣው። አዎ፣ አሁን እዚህ ካለ እዚህ አለ። ልጁ አብሮኝ የነበረው የጓደኛ ልጅ ሚካኤል ጽዋ ጠጣ ነበር። በአጋጣሚ ያለው ነገር ሁሉም ነገር ይችላል። ያለቀ ከዚህ በኋላ ጀምር። እሺ። ደግሜ ደግሞ እሷን እናት አደረጉት። እናቴን ማስቸገር የለብኝ ብዬ ተውኩት። አይ፣ ከዚህ በኋላ ጀምር። እሺ። ምንም ችግር የለም። እሺ በቃ እግዚአብሔር ካንተ ጋር። እንኳን ደስ አለህ። እግዚአብሔር ከእናንተ ጋር። በሰላም ወደ ቤታችሁ ግቡ። ግባ ግባ።